ቁርንንቁርአንን ለማንበብ በምንፈልግበት ጊዜ አሳሳችና ጎትጓጭ ከሆነው ሰይጣን በአላህ መጠበቅ እንዳለብን አላህ በተከበረው ቁርአኑ እንዲህ ይለናል። ፈኢዛ ቆራዕተል ቁርአነ ፈስተዒዝ ቢላሂ ሚነ ሸይጣን ራጂም። ቁርአንንም ባነበብክ ጊዜ እርጉም ከሆነው ሰይጣን ተንኮል በአላህ ተጠበቅ። ሱረቱን ነህል። የኢስቲአዛህ ድንጋጌ ወይም ህክሙ ምንድነው? ቁርአንን ስንቀራ በኢስቲዓዛህ መጀመሩ አንዳንድ የእውቀት ባለቤቶች ግዴታ ቢያደርጉትም አብዛኞቹ ዑለሞች ግን የተወደደ ነው የሚለውን ይደግፋሉ። በዚህ የቁርአን አንቀጽ መሠረት ቁርአንን ለማንበብ በምንፈልግበት ጊዜ ኢስቲዓዛህን ብለን ማንበብ የተወደደ ነው። የኢስቲዓዛህ አይነቶች፣ ብዙ የኢስቲዓዛህ አይነቶች ያሉ ሲሆኑ ከሁሉም ተመራጩ ግን አዑዙ ቢላሂ ሚነ ሸይጣኒ ረጂም የሚለው ነው። ሌሎች የኢስቲዓዛ አይነቶች ያሉ ሲሆኑ የሚቻሉና የተፈቀዱ ናቸው። ከነሱም ውስጥ ለምሳሌ አዑዙ ቢላህ ሚነ ሸይጣን አራጂም ኢነ አላህ ሁወ ሰሚዑ አልዓሊም እና የመሳሰሉት ይገኙበታል። ኢስቲዓዛ ከበስመላና ከምዕራፉ መጀመሪያ ጋር ያለው አነባበብ ከሱረቱ ተውባ ውጭ ኢስቲአዛህ እና በስመላህ በማንኛውም ምዕራፍ መጀመሪያ ጋር በአራት አይነት አቀራር ይቀራል። አንደኛ ሁሉንም በመቁረጥ ይህ ማለት ኢስቲአዛን፣ በስመላን እና የምዕራፉን መጀመሪያ አንቀጽ ነጣጥሎ ማንበብ ማለት ነው። ምሳሌ ምስሉ ላይ እንደምንመለከተው አዑዙ ቢላሂ ሚነሸይጧኒ ረጂም ቢስሚላሂ ረሕማን ረሒም እና ቁል አዑዙ ቢረቢል ፈለቅን

ሁለተኛ ሁሉንም አያያዝ፣ ይህ ማለት ኢስቲዓዛን በስመላንና የምዕራፉን መጀመሪያ አንቀጽ በአንድ ትንፋሽ አያይዞ ማንበብ ማለት ነው። ምሳሌ ምስሉ ላይ እንደምንመለከተው አዑዙ ቢላህ ሚን አሸይጣን ረጂም ቢስሚላህ ራሕማን ራሒም ና ቁል አዑዙ ቢረቢ ልፈለቅን በአንድ ላይ ማንበብ በድምፅ ስናየው

አራተኛው ኢስቲዓዛን ለይቶ በስመላህና የምዕራፉን መጀመሪያ እንቀጽ አያይዞ ማንበብ። ምሳሌ፣ ምስሉ ላይ እንደምንመለከተው አዑዙ ቢላህ ሚን ሸይጣን ሮጂም የሚለውን ለብቻ ለይተን ቢስሚላህ ራሕማን ራሒምና ቁል አዑዙ ቢረቢ ልፈላቅን በአንድ ትንፋሽ መቅራት ማለት ነው። በድምፅ ስናየው አዑዙ ቢላህ ሚን ቢስሚላሂ ራህማኒ ራሒም ቁል አዑዙ ቢረቢል ፈለቅ ብለን እስከ መጨረሻ መቅራት ማለት ነው። ቢስሚላህ ቢስሚላህ በስመለ ከሚለው አላፊ ግስ የተወሰደ ሲሆን እሱም ቢስሚላህ ራህማኒ ራሒም ማለት ነው። ትርጓሜውም በአላህ ስም እጅግ በጣም ሩኅሩህ በጣም አዛኝ በሆነው ማለት ነው። በስመላ ከሱረቱ ነምል ያንቀጹ ክፍል ለመሆኗ በዑለሞች ዘንድ ልዩነት የለም። ቁርአንን በመከተል ማንኛውም መልካም ነገር በምንጀምርበት ጊዜ በስመላም ማለቱ የተወደደ ነው። ለዚህም ማስረጃው ከአቡ ሁረይራ ይዘው አቡ ዳውድና ሌሎችም በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ማንኛውም በቢስሚላህ ያልተጀመረ መልካም ነገር ሁሉ ቆራጣ ነው ማለትም በረካው ጎዶሎ ነው ብለዋል። አቡ ዳውድና ሌሎች ዘግበውታል። ከአንድ የቁርአን ምዕራፍ መካከል ላይ ማንበብ በምንጀምርበት ጊዜ በስመላን መቅራቱ አለመቅራቱ ምርጫው የአንባቢው ነው። ከፈለገ በስመላን ይቀራል፣ ካልፈለገ በኢስቲአዛህ ብቻ መብቃቃት ይችላል። ከሱረቱ ተውባ ውጭ በስመላህ በሁለት ሱራዎች መካከል ስትመጣ በሦስት አይነት አቀራር ትቀራለች።

ብስሚላ ራህማኒ ራሂም ቁል አዑዙ ቢረቢል ፈለቅ የሚል ይሆናል። ሁለተኛው ሁሉንም በማያያዝ ይህ ማለት የሱራውን መጨረሻ በስመላን እንዲሁም የቀጣዩን ሱራ መጀመሪያ አያይዞ ማንበብ ማለት ነው። ስዕሉ ላይ እንደምንመለከተው ሰወስቱን በአንድ ትንፋሽ መቅራት ማለት ነው። በድምፅ ስናየው። ወለም የኩን ለሁ ኩፍዋን አሐዱ ቢስሚላሂ ረሕማን ረሒም ቁል አዑዙ ቢረቢል ፈለቅ በማለት ሁሉንም አያይዘ እንቀራለን። ሦስተኛው የሱራውን መጨረሻ ለብቻው አንብቦ ከቆመ በኋላ በስመላንና የሱራውን መጀመሪያ አያይዞ ማንበብ

የምዕራፉን የመጨረሻ አንቀጽ ከበስ መላህ ጋር አያይዞ ማንበብና መቆም ከዚያም የሚቀጥለውን የቁርአን ምዕራፍ መጀመሪያ ብቻውን ማንበብ የተከለከለ ነው። በድምፅ ስናየው ወለም የኩን ለሁ ኩፍዋን አሐዱም ቢስሚ ላህ ረሕማን ረሒም ቁል አዕዙ ብረቢ ልፈለቅ። በዚህ አይነት መቅራት የተከለከለ ነው። ምክንያቱም አድማጩ በስመላ የምዕራፉ ማብቂያ አንቀጽ ነች ብሎ ሊያስብ ስለሚችል ነው። ሱረቱል አንፋልን ጨርሰን ሱረቱ ተውባ መቀጠል ብንፈልግ ከሚከተሉት ሶስት አይነቶች አቀራር በአንዱ ማንበብ እንችላለን። አንደኛው አልወቅፍ ይህ ማለት የሱረቱል አንፋልን የመጨረሻ አንቀጽ ላይ ለመተንፈስ መቆም፣ ከዚያም ያለ በስመላ ሱረቱ ተውባን መቀጠል ማለት ነው። ይህ ማለት እንዴት ነው?

ሳንተነፍስ ትንሽ ዝም ካልነው በኋላ ሱረቱ ተውባ የመጀመሪያ አንቀጽ ጋር ያለ በስመላህ ማያያዝ ማለት ነው። ይህ ማለት እንዴት ነው? ኢናላሀ ቢኩል ሸይን ዓሊም ብለን ዝም እንላለን። ሳንተነፍስ በራአቱ ሚናላሂ ብለን ቀጥላለን ማለት ነው። በድምፅ ስናየው ኢናላሀ ቢኩል ሸይን ዓሊም በራአቱን ሚነላሂ ወረሱሊሂ በዚህ መልኩ እንቀጥላለን ማለት ነው። ሶስተኛው የሱረቱል አንፋልን የመጨረሻ አንቀጽ ከሱረቱ ተውባ የመጀመሪያ አንቀጽ ጋር አያይዞ ማንበብ። ይህ ማለት እንዴት ነው? ኢነላሃ ቢኩሊ ሸይኢን ዓሊም የሚለውና በራአቱን አያይዞ ማንበብ ማለት ነው። በድምፅ ስናየው ኢነላሃ ቢኩሊ ሸይኢን ዓሊሙን በራአቱ ሚነላሂ ወረሱሊህ ብለን መቀጠል ማለት ነው። እነዚህ ሶስት የንባብ አይነቶች የሚቻሉ እና የሚፈቀዱ ናቸው። በአላህ ፍቃድ ይቀጥላል።